አንዷ ነች ማለት ነው። አንቀጾቿ አርባ አንቀጾችን አካታለች። በቅደም ተከተል የምዕራፍ ቁጥሯ ሰባ አምስተኛ ቁጥር ላይ ትገኛለች ማለት ነው። እንግዲህ የቁርአን ሱራ አጠቃላይ ምዕራፍ መቶ አስራ አራት እንደሆነ እናውቃለን። ከመቶ አስራ አራት ይችላ ውቁ ቁሲሙ ወይም ሰቱ ቂያማህ ሰባ አምስተኛውም ተርታ ይዛ ትገኛለች ማለት ነው። እሺ ቃል በቃል እናያለን። ቢስሚላህ ራህማን ራሒም በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው። ላ ኡቅሲሙ ቢየውሚል ቅያማ ነገሩ ከሃዲዎች እንደሚሉት አይደለም፣ አለ። ይብ አይደለም ካለ በኋላ በትንሣኤ ቀን እምል አለሁ ለይሰላ አምሩ ከማ የዝዑሙሁ አልኩፋር ከሃዲዎች እንደሚሉት ሙቶ መቀስቀስ የለም እንደሚሉት አይደለም ነገሩ። ስለዚህ ላኡቅሲሙ እምላለሁ ነው ምንለው። ላን ለተውኪድ የመጣች ነች ነገሩን ለማጠንከር የመጣች ነች ብለን ነው ምንወስዳት። ኡቅሲሙ ቢየውም ልቅያማ እንደ ማለት ነው። በቅያም ቀን እምላለሁ ወይም ላ ማለት ለይሰል አምሩ

ቢነፍሲ በነፍስ እምላለሁ። አለዋ ማህ ማለት ራሷን ወቃሽ በሆነች ነፍስ እምላለሁ። በእርግጥ ትቀሰቀሳላችሁ ነው ነገሩ። ለቱብዓቱነ ሙቶ መቀስቀስ የለም የምትሉ የምትክሉ የምታሰባብሉ፣ በእለተ ትንሣኤ ምዬ ነው የምነግራችሁ። ራሷን ወቃሽ በሆነችው ነፍስ ምዬ ነው የምነግራችሁ ትቀሰቀሳላችሁ ለቱብዓቱና ነው። አየሕሰቡ ልኢንሳኑ ሰው ያስባልን? አለነጅማ ዒዛመህ አጥንቶቹን አለመሰብሰባችንን ያስባልን? አየሕሰቡ ልኢንሳኑ ሰው ወይም የሰው ልጅ አጠቃላይ ማለት ነው። ያስባልን? አለነጅማ አለመሰብሰባችንን ዒዛመሁ አጥንቶቹን የሰው ልጅ ከሞተ በኋላ ያው አጥንቱ ይፈርሳል፣ አይ ሰውነቱ ይፈርሳል፣ ይወልቃል፣ ሁሉም። ስለዚህ ከዚያ በኋላ አጥንቶቹን ሰብስበን መቀስቀሳችን እርግጠኛ ነን። ይቀሰቀሳል ነው እማንቀሰቅሰው እማንሰበስበው መሆኑን ይገምታል፣ ያስባልን? እንዳያስብ ነው ነገሩ። በላ እንደታል አላህ በላ ቃዲሪን አይደለም ለምን አለነ ጅማ ስላለዘ አይሰቡን ሰው አለነ ጅማ ስላለ። በላ ማለት እዚህ ጋር አይደለም። ቃዲሪን አላ አን ነሰውየ በናና ጣቶቹን ፊት መጀመሪያ እንደነበሩ አድርገን በመመለስ ላይ ቻይዎች ነን። አላላህ ጣቶቹን እንደነበሩ በማስተካከል ላይ ቻዮች ስንሆን እንሰበስባቸዋለን፣ እንቀሰቅሳቸዋለን፣ እናስተካክላቸዋለን ይላል። ወይም በላ እንደታ ቃዲ ቻይነን ዐላ አን ኑሰዊየ በናነህ እንግዲህ አላህ ሱብሓነሁ ወተዓላ ከሞት በኋላ አይቀሰቅሰንም ለሚሉት ሰዎች እንደሚቀሰቅሳቸው አይደለም፣ ጣቶች እንኳን እንደነበሩ አድርገን በመመለስና በማስተካከል ላይ ቻይዎች ስንሆን እንሰበስባቸዋልን እንሰበስባቸዋለን መሰብሰቡ አጥንቶቹ አይቀሬ ነው። በል ዩሪዱ ልኢንሳኑ ሊየፍጁረ አማመህ ይልቁንም ሰው በፊቱ ባለው ነገር ማለትም በቂያም ቀን ማለት ነው ሊያስተባብል ይፈልጋል። አላ በል ዩሪዱ ልኢንሳኑ ይልቁንም የሰው ልጅ ያስባል ሊየፍጀረ፣ ሊያስተባብል አማመሁማ፣ ፊትለፊቱ ባለው ነገር ቅያም ቀን በሚባለው ለተንሳኤ፣ ፈሪቁ ፊልጀነው ፈሪቁ ፊሳይር የሚባልበት ሁሉም የሰራውን ስራ ዋጋ የሚከፈልበት ቀን መኖሩን ያስተባብላል። በጣም ይገርማል። የስአሉ ይጠይቃል አያነ የውሙል ቂያማ የትንሣኤው ቀን መቼ ነው? ሲልም ይጠይቃል። የስአሉ ይጠይቃል አያነ የሙል ቂያማ የቂያም ቀን መቼ ነው? እንደው ቂያም ቀን ይመጣል ይመጣል ይባላል መቼ ነው ስንገሩኝ? ሲልም ይጠይቃል። አለ ፈኢዛ በሪቀል በሰሩ አይን በዋለለ ጊዜ አለ ፈኢዛ በሪቀል በዋለለ ጊዜ አልበሰሩ አይን አይን የዋለለ ይባላል። ችግር ሲያጋጥም እኮ ፊት ለፊት ያለው ነገር እንኳ ማየት አይችልም። ይዋልላል ማየት ያቅተዋል ማለት ነው። ፈኢዛ በሪቀል በሰሩ

ሰው በዚያ ቀን መሸሻው የት ነው? ይላል። የቁሉ ልኢንሳኑ ሰው ይላል። የውመኢድን የዚያን ቀን አይነል መፈር መሸሻው ወደ የት ነው? ወደ የት እንሄደው? ወደ የት እንደበቅ? በየት ና ምልጥ ይላል። ዩነበኡ ልኢንሳኑ የውመኢድን ቢማ ቀደመ ዋአኸር ያ ጭንቅ ቀን በሆነበት ሰዓት የሰው ልጅ ሁሉ በእርግጥ ይነገረዋል። ዩነበው ልኢንሳኑ ሰው የውመይድን በዚያን ቀን ቢማ ቀደመ ወአኸር ባስቀደመውና ባስቆየው ሁሉ ይነገረዋል። ዩነበው ማለት ይነገረዋል። አልኢንሳኑ የሰው ልጅ የውመይድን ያን ቀን ቢማቀደም ባሳለፈውም ወአኸር

አስረጅ ነው። ወለው አልቃ መዓዚራ የተለያዩ ምክንያቶችን ሁሉ ቢያመጣም እንኳን አይሰማም። በሊል ኢንሳኑ በእርግጥም ሰው ማለት ነው። ዐላ ነፍሲሂ በነፍሱ ላይ በሲረቱን አስረጅ ነው አካሎቹ ይመሰክሩበታል ማለት ነው። የራሱ ምላሱ ተኮ ቢኮተፍ እጁ ይናገራል እግሩ ይናገራል የሰራው ሁሉ ይገልጻል ማለት ነው። ወለው አልቃ ማዓዚራ የፈለገው ምክንያት ቢደረድር እንኳ የሚያዋጣውና የሚያዛልቀው አይሆንም። ይብ ቃል በቃል ይህን ይመስላል። ማብራሪያውን ትንሽ የተወሰኑ ደቂቃዎችን በመውሰድ እናያለን። ይ እንግዲህ ላኡቅሲሙ ቢየውሚል ቂያማህ በቂያማ ቀን እምላለሁ ነው። ወላ ኡቅሲሙ ቢነፍሲል ለዋማህ ራሷን ወቃሽ በሆነች ነፍስ እምላለሁ ነው። አላህ ሱብሃነሁ ወተዓላ እያለን ያለው ራሷን ወቃሽ ማለት የአማኝ ነፍስ ራሷን ትወቅሳለች። ጥሩ ስትሰራም አሳምሬ ሰርቼዋለሁ ይሆን አሰካክ ሰርቼዋለሁ ይሆን አልሰራሁትም እያለች ነፍስ ትመክራለች፣ ትወቅሳለች እራሷን ወይም ደግሞ መጥፎ ስራ ስትሰራ ይሄ መስራት አልነበረብኝም ይሄ መፈጸም አልነበረብኝም፣ በማለት ራሷን ትወቅሳለች። ወይም ነፍስያ ባለቤቷን ትወቅሳለች ማለት ነው። ጠየብ ቢነፍሲ ለዋ መሃላ ተሉሙ ነፍሰሃ አለ ልኸይር ወሸሪ በጥሩም ነገር ላይ በደንብ ባለመስራቷ ወይም ደግሞ ተቀብሎኝ ይሆን በማለት ትወቅሳለች። መጥፎ ስሰራ ለምን ሰራሁ በሚለው ላይ ራሷን የምትወቅስ በሆነችው ነፍስ እምላለሁ ማለት ነው። አያህ ሰቡል እንሳኑ አለነጅማ አይዛማህ እንደ ውልቅልቅ ካለ በኋላ የሰው ልጅ መልሶ መሰብሰብ የማይቻል ነገር ይመስለዋል። ስለዚህ የሰው ልጅ ያስባል። አለነጅማ አይማህ አጥንቱን እማንሰበስበው መስበት ይገምታል። በላ አይደለም እንሰበስበዋለን፣ ቃዲርነት ቻይዎች ስንሆን አለ አንዱ ሰዎች በማስተካከል በናነው ጣቶቹ ነው ወደ ነበሩበት አስተካከልን በመልሳይ ቻይዎች ስንሆን እንሰበስበዋለን ነው። ከዛ በል ዩሪዱ ልኢንሳን ሊየፍጁረ አማመህ ፊትለፊቱ ያለውን ሊያሰባብል ይሞክራል። ማለት የፍጁረ አማመህ ወደፊት ያለውን ነገር ሊያሰባብል ይም ቅያም ቀን የሚባል ነገር አይመጣም እያለ እንዴት ይሆናል? ሊሆን አይችልም እያለ ሲፈልሙ የሳሉ አያን የሙልቅያማ የቅያም ቀን መቼ ነው ሲሚሆነው? እሺ ከሆነ መቸ ነው የሚሆነው? አይሆንም፣ ነው ሀሳቡ ዚ ሲባር ነው እዚህ ጋ አይሆንም ለሚለው የሳሉ አየን ነው። ያ መሺ ይሆነ ከተባለ የት አለ? መቸ ነው የሚሆነው? እሺ ንገሩኝ። በዚህ ቀን አትሉም። ስለዚህ አይሆንም ለማለት ይሄን ያስባል። መታ ሃዛ ወዕዱ ኢን ኩንቱም ሷዲቂን። እንደሚለው ቁል ለኩም ሚዓዱ የውሚን ላ ተስተእኺሩን አንሁ ሳዓተን ወላ ተስተቅድሙን። ቀን አላቸው ቀጠሩ አላቸው ያንን ቀን ማለፍም መጨመርም የማትችሉበት ይባላሉ ነው ፈኢዳ በሪቀል በሰሩ ወከሰፈ ቀመር የሚለው ላ የርተዱ ለህም ጠርፎም ይላል። አላ አይናቸው ፈጥቶ መመለስ አይችሉም ይላል። የዛ ጊዜ ማየት ቀርቶ አይን ይዋልላል። የሚያዩት ነገር በጣም ዘግናኝና ከባድ ነገር ከመሆኑ የተነሳ አይን እንደተከፈተ ይቀራል፣ አይሰበሰብም። ወከሰፈ ቀመር ማለት የጨረቀው ብርሃኑ ሲጠፋ ማለት ነው። ወጁም አሸምሱ ወልቀመር ፀሐይና ጨረቃ ሲሰበሰቡ ማለት ደግሞ ኢደ ሸምሱ ኩውረት ይጠቀለላሉ ብለን የለ ሲጠቀለሉ እንግዲህ ተሰበሰቡ ማለት ነው። የዛን ቀን የት ነው የቁሉ ኢንሳኑ የውመይድን አይነን መፈር፣ መሸሻ ወደ የት ነው እያለ ጥያቄ ያቀርባል። እዚህ ጋር ቅድም አልተረጎምኩት መሰለኝ። ከላ ላወዘር ኢላ ረቢከ የውመይድን አልሙስተቀር። ከላ ይከልከል፣ ላወዘር መጠጊያ መሸሻ የለም። ወደየትን መሸሻ አይችልም መሸሻ የለም። ኢላ ረቢከ ወደ ጌታ ብቻ ነው። የውመኢድን የዚያን ቀን አልሙስተቀር ማለት መርጊያው መርጋት የሚቻለው መኖር መቆም የሚቻለው አላህ ፊት ብቻ ነው። ከዛ ውጭ የሚከድበት ነገር የለም። ላ ነጃተ ኢላ ኢላ ረቢከ ወደ ጌታ ካልሆን በስተቀር ነፃ መውጫ የለም። ማለኩም ሚን መልጃይን የውመኢድን፣ ወማለኩም ሚን ነኪር እንደሚለው አላ ለይሰ ለኩም መካኑን ተተነከሩ ነፊሄ የምትደበቁበት የምትሸፈኑበት ቦታ የለም። መርጊያ ወዳቸው የምትደርጉት አላህ ፊት ነው ማለት ነው። እና ሌላ ወይና ራጃው ነው ነገሩ። እና የነበሩል ኢንሳን ማቀደመ ወአኸር ይሰራት የነበረችው ሁሉ ስራ ተመዝግባ ተመዝግባ የዚያን ቀን ይሰጠዋል። ወወጀዱ ማአሚሉ ሓድረን ወላይልሙ ረቡካ አሓዳ እንደሚለው የሰራት አንድ ቅንጣት ሳትቀነስበት ሳይጨመርበትም ቁጭ ልለታል ማለት ነው። በሊልኢንሳኑ አላ ነፍሲህ በሲራ የሰው ልጅ በራሱ ላይ ማስረጃ ነው፣ አስረጅ ነው አለ። ወለው አልቃ ማዓዲራ ሸሂዱን አላ ነፍሲህ ዓሊሙን ቢማ ፈዐለሁ በሰራው ያውቃል ለዛ መስካሪ ነው። አስረጅ ማለት መስካሪ ነው። ወለው ተደ ወአንከር። ይህን እኮ የሰራሁ እንደዚ ኩኝ ነው፣ ይህን እኮ እንደዚ ነው እያለ ለማደባበስ ቢሞክርም ምክንያቶችን ቢደረድርም መስካሪ ነው ያቃል። አለ እና ምን ይባላል? ይቅረእ ኪታበከ ከፋ ቢነፍሲ ከሊዮማ አሌከ ሓሲባ እንደሚለው ማለት ነው። እንካ መጻፈና አንብብ ራስህ፣ ከምስክርነት በኩል ራስ በቂ ነው ይባላል። ሌላ ምንም አያስፈልግም። ራስ ትመሰክራለህ እንደሚለው አሁንም በሲራ ማለት

እና ምክንያቶችን ቢደረድርም ዋጋ የለውም። እንጂ ያው ያውቃል። የሰራው ስራ ሁሉ ይመሰክራል፣ ያስረዳል፣ አዋቂ ነው። የስራ መዝገቡ ሙሉ በሙሉ ይሰጠዋል። አዳ ምን ይሆናል? ምክንያቶችን ይደረድራል እንጂ ያውቃል ነው። ስለዚህ እዛ አያዋጣምና እዚሁ ስራዎችን ማስተካከል ይኖርብናል ለማለት ነው።